ናይጄሪያ ቦኮ ሐራም እና የምዕራብ አፍሪካ አይኤስ በሚፈጽሙት ጥቃት ከአፍሪካ እጅግ ሰላም ካላቃቸው ሀገራት መካከል ከቀዳሚዎቹ መካከል ናት። በሰሜንና ማዕከላዊ ናይጄሪያ እነዚህ ታጣቂዎች ሰላማዊ ሰዎችን ይገድላሉ፣ አግተው ይወስዳሉ፣ የእምነት ተቋማትን እየለዩ ያውድማሉ። የእነዚህ ቡድኖች የሽብር ድርጊት ሙስሊሙንም ክርስቲያኑንም ክፉኛ ያጎሳቆለ ቢሆንም ከቅርብ ጊዜ ወዲህ ግን ክርስቲያን የሆኑትን ተለይተው የሚፈጸምባቸው ጥቃት አይሏል። ክርስቲያን ገበሬዎች፣ የማምለኪያ ስፍራዎች፣ መንደሮች ተለይተው ተጠቅተዋል። ኦፕንዶርስ የተባለ ዓለም አቀፍ ግብረ ሰናይ ድርጅት ይፋ ያደረገው ጥናት እንደሚጠቁመው በዓለማችን ሃይማኖትን መሠረት አድርገው በተፈጸሙ ጥቃቶች ከነበሩ የሰው ግድያዎች መካከል ሰባ በመቶዎቹ የተፈጸሙት በናይጄሪያ ነው። እነዚህ የሽብር ቡድኖች ከ400 እስከ 800 የሚደርሱ ክርስቲያን ናይጄሪያውያንን በእምነት ለይተው ይገድላሉ ይላል። የናይጄሪያ መንግስት እነዚህን ንፁሃን ዜጎችን ከሽብር ቡድኖቹ ጥቃት በአግባቡ አልተከላከለም በሚል ይወቀሳል። የፕሬዝዳንት ቮላቲንቡ መንግስት ሰፊ ወታደራዊና የፋይናንስ ድጋፍ ከዓለም አቀፉ ማኅበረሰብ ቢያገኝም የረባ ስራ አልሰራም ተብሎ ይተቻል። በተለይም ከሳምንታት በፊት ፕላቶ በተባለ ግዛት ታጣቂዎች አንድ ቤተክርስቲያንን በቦምብ አጋይተው ሀያ ምዕመናን መግደላቸው በካዱና ግዛት ደግሞ ቀሳውስትን አግተው መውሰዳቸው ጉዳዩ ዓለም አቀፍ ትኩረት እንዲያገኝ አስደርጓል። ይህ ሁኔታ ዩናይትድ ስቴትስ ኮንግረስ ደርሶ ዋሽንግተን እርምጃ እንድትወስድ ግፊት ሲደረግ ሰንብቷል። ሴናተር ቴድ ክሩዝን የመሰሉ ፖለቲከኞች ዓለም አቀፍ የረዴ ድርጅቶችን ጥናት ዋቢ በማድረግ ሃምሳ ሺህ ክርስቲያኖች መገደላቸውን፣ ሃያ ሺህ ቤተ ክርስቲያኖችና ትምህርት ቤቶች መውደማቸውን በማንሳት ፕሬዝዳንት ትራምፕ አንዳችን ነገር እንዲያደርጉ በግል ግፊት ሲያደርጉ ቆይተዋል። ያንንም ተከትሎ በጥቅምት ወር ትራምፕ ናይጄሪያን አሳሳቢ ሁኔታ ውስጥ በመግባቷ በተለየ ሁኔታ የምትታይ ሀገር ዝርዝር ውስጥ ካካተዋታል። ፍረጃው የትራምፕ አስተዳደር ማዕቀብና ሌሎች እርምጃዎችን እንዲወስድ የሚያስችለው ነው። ቅዳሜ ለት ደግሞ ትራምፕ በክርስቲያኖች ላይ የሚደርሰውን ግድያ ናይጄሪያ ማስቆም ከተሳናት የአሜሪካ ጦር ጣልቃ ገብቶ እርምጃ ለመውሰድ እንዲዘጋጅ አዘዋል። ለናይጄሪያ የሚደረግን ማንኛውንም እርዳታ እንደዚሁም ድጋፍ ለማቋረጥም ዝተዋል። ፕሬዚዳንት ቲኒቡ የአሜሪካ ፍረጃ ነባራዊ ሁኔታውን ያላገናዘበ በሚል ተቃውመውታል። 220 ሚሊዮን ሕዝብ ያላት ናይጄሪያ ግማሽ በግማሽ ክርስቲያን የያዘች መሆኗን በማንሳትም ጥቃቶቹን መንግስት እያወቀው የሚሆን አይደለም ሲሉ ተከራክረዋል። አንዳንድ የአሜሪካ ፖለቲከኞች በትራምፕ ላይ አላግባብ ግፊት አድርገዋል የሚል ትችት አቅርበዋል። የናይጄሪያን ሉዓላዊነት አክብሮ ከመንግስት ጋር በትብብር የሚደረግ ጣልቃ ገብነትን ግን መንግስታቸው እንደሚቀበል ነው የጠቆሙት። አንዳንድ የሀገሪቱ ፖለቲካ ተንታኞች የትራምፕ አስተዳደር ክርስቲያኖች ላይ ብቻ የተፈጸመ የዘር ጭፍጨፋ አድርጎ መሳሉ አደገኛ ፍረጃ መሆኑን ያስጠነቅቃሉ። የቀኝ አክራሪዎች ትርክት ነው ብለው የሚከራከሩት እነዚህ ወገኖች ሙስሊም በሚበዛበት ታጣቂዎች ባሉበት ሰሜናዊ ናይጄሪያ አብዛኛው የጥቃት ተጎጂ ሙስሊሙ ነው ሲሉ ያነሳሉ። የአሜሪካንን በኢራቅ አፍጋኒስታን ሊቢያና ና ሶሪያ የነበሯትን የከሸፉ ጣልቃ ገብነቶች በማስታወስ በናይጄሪያ የምትፈጽመ ወታደራዊ እርምጃ የችግሩ ምንጭ የሆኑትን ሙስናና የጠንካራ መንግስት እጦት ችግርን ከመፍታት ይልቅ ችግሩን እንደሚያባብስ ያስጠነቅቃሉ። የትራምፕ ዛቻ ዋና ግቡ ራሱን ወደ ብሪክስ አገራት ስብስብ እያስጠጋ ያለው መንግስት መለወጥ ከናይጄሪያ የነዳጅና በዓለም ውስንና ቁልፍ ማዕድናት የመቋደስ አጀንዳ ነው ሲሉ በግልጽ እየተቸው ያሉ ናይጄሪያውያን ማባሪያ ባጣው የተናቂዎች ጥቃት የተማረሩና በመንግስት ደካማ መሆን ተስፋ የቆረጡት ግን የትራምፕን የወታደራዊ እርምጃ አማራጭን የወደዱት ይመስላል። እስካሁን አሜሪካ ወታደራዊ እርምጃ ልትወስድ እንደምትችል የሚጠቁም እንቅስቃሴ በመሬት ላይ አላየንም። ሆኖም ፔንታጎን የፕሬዝዳንቱን ትዕዛዝ ተቀብሎ እንደሚዘጋጅ መጠቆሙ ውጥረት ለመኖሩ ማሳያ ነው። የትራምፕ ዛቻ የፕሬዝዳንት ኒቡ መንግስት በጽንፈኛ ታጣቂዎች ላይ እርምጃውን እንዲያጠናክር ግፊት ማድረጉ ግን አይቀርም።